በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት ታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ አባታችንና አምላካችን መድኃኒታችንና ቤዛችን አምላካችን ኢየሱስ ክርስቶስ ከሁሉ አስቀድሞ ስሙ የከበረ የተመሰገነ ይሁን። እንኳን ለብርሃነ ዕርገቱ በሰላምና በሕይወት በጤና አደረሰን አደረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት ወይም የባሕረ ሐሳብ ቀመር መሰረት በ2017 ዓ.ም የጌታችን ኢየሱስ ክርስቶስ በዓለ ዕርገቱ የሚከበረው ግንቦት 21 ቀን ነው። ምናልባት ይህ የበዓሉ ጉዳይ አንዴ ወደፊት አንዴ ወደኋላ ሌል ሊል ይችላል። በየአመቱ ይለያያል። ምክንያቱም የቁጥር መጽሐፍቶች ወይም ደግሞ የቀመር መጽሐፍቶች በሚያሳዩት የቁጥር ሊቃውንት በሚያወጡት ካላንደር መሰረት ስለሆነ ማለት ነው። እያርግ ወይ ይወርዳለው በዛ መሰረት ነው የሚውለው። ጥንተ ዕርገቱ ግንቦት ወት ስምንት ቀን እንደሆነ ይታወቃል። በዚህ በ2017 ዓ ም ግን ዕርገትን የምናከብረው በነገው ዕለት ግንቦት 21 ቀን ነው ማለት ነው። እግዚአብሔር በምሕረቱ በቸርነት ሁላችን የሚጎበኘን። ይህንን አስመልክቶ የተወደዳችሁ የክርስቶስ ሰዎች የእግዚአብሔርን ቃል ትንሽ እንነጋገራለን። ይሄ መልእክት የሚደርሳችሁ ይህን መልእክት የምትከታተሉ እያያችሁ ያላችሁ እየሰማችሁ ያላችሁ ምዕመናን ወምዕመናት፣ ለሌሎችም መልእክቱን ሸር በማድረግ በማጋራት የእግዚአብሔር ቃል እንዲሰፋ የበኩላችሁን አስተዋጽኦ እንድታደርጉ ከወዲሁ ላሳስባችሁ። ወዳለው እግዚአብሔር ከሁላችን ጋር ይሁን። ዛሬ ስለ ዕርገተ ክርስቶስ ነው የምንነጋገረው። መነጋገሪያ ሀሳባችን የእግዚአብሔር ቃል ነው የሚሆነው። መነሻችን የማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ያለውን ኃይለ ቃል መነሻ እናደርጋለን። ወዐርገ ውስተ ሰማይ ወነበረ በየማነ እግዚአብሔር አቡሁ ይላል ወንጌላዊ ቅዱስ ማርቆስ በወንጌሉ። ምን ማለት ነው? ወደ ሰማይ ዐረገ በእግዚአብሔርም ቀኝ ተቀመጠ ማለት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ወረደ፣ ተወለደ ተብሎ ተነግሮለታል። ዮሐንስ በወንጌሉም ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እሱ የሰው ልጅ ነው በማለት የተናገረው አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ብሎ ተናግሮ ነበረ። ምናልባት የእግዚአብሔር ልጆች ክርስቶስ ከሰማይ ወረደ፣ እግዚአብሔር ወልድ ከሰማይ ወረደ፣ ከድንግል ማርያም ተወለደ ሲባል ለቃል ማድረግ ለቃል መውረድ ለቃል ማድረግ መውጣት መውረድ ኑሮት አይደለም። ወረደ ሲባል ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ ሲባል በፍጹም ትትና እኛን ለማዳን ሰው እንደሆነ እኛ ለማዳን እንደተገለጠ እኛ ለማዳን ራሱን ዝቅ እንዳደረገ ራሱን እኛን ለማዳን በቤተልሔም እንደተገለጠ እኛን ለማዳን ሰው እንደሆነ እኛ ለማዳን መከራ እንደተቀበለ እኛን ለማዳን እንደተቸገረ፣ እንደተራበ፣ እንደተጠማ በምድር ላይ እንደተመላለሰ ለመናገር ነው እንጂ ለቃል ርደት ለቃል ዕርገት የሚነገር አደለም። ምክንያቱም እግዚአብሔር በሰማይም በምድር የሞላ ስለሆነ ማለት ነው። ወረደም ተወለደም ስንል ይህንን መናገራችን ስለሆነ ቅዱስ ያሬድ በድርሰቱ ምንድን ነው የሚለው? ሐሰስዎ ሳሪያ ወበየረከብዎ ማለት ቅዱሳን መላእክት፣ እመቤታችን ቅድስት ድንግል ማርያም በእጆቿ እቅፍ ታቅፋው ጥቶቿን እያጠባችው ባዩ ጊዜ ተገረሙና፣ ሐሰስዎ ሳሪያም በላይ በሰማይ በዙፋን ከአብና ከመንፈስ ቅዱስ ጋር አለ ወይ ብለው በሰማይ ፈለጉት ይላል። የሚገርም ነው። በሰማይ የፈለጉት እና በሚፈልጉበት ሰዓት ግን ወበየረ ከብዎ ከአብና ከመንፈስ ቅዱስ ጋራ በአንድ ሪና እየተመሰገነ እየተወደሰ እየተሰለሰ አዩት። በዚህም ደግሞ ተደነቁ፣ ተገረሙ። ምክንያቱም እሱ በላይ ሳይጎድል በታች ሳይጎድል በላይም ሳይጨመር ነውና፣ በላይ መጉደል የለበትም፣ በታችም መጨመር የለበትም። እሱ በሰማይም በምድርም ሙሉ የሆነ አምላክ እንደሆነ ለመግለጽ ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለድነት ዓለም ነው እና ሰውን ለማዳን መጥቷል እና በተለይም ደግሞ ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ ተገልጦ እየታየ፣ በተለይም ደግሞ መጽሐፈ ኪዳንን እየነገራቸው፣ እያስተማራቸው፣ ስርዓት እየሰራላቸው፣ መንፈስ ቅዱስን እንደሚልክላቸው እየነገራቸው አጽናይ መንፈስ ቅዱስን እንደሚልክላቸው እሱ እንደሚሄድ ነገር ግን እንሆ ከአብ ዘንድ የሚወጣ አጽናይ መንፈስ ቅዱስን እልክላችኋለሁ እያለ ያጽናናቸው እንደነበረ አጽናይ መንፈስ ቅዱስ እንደሚላክላቸው እየነገራቸው እያስተማራቸው እያጽናናቸው በምድር ላይ ለምትኖረዋ የእግዚአብሔር መንግስት ስርዓት እየሰራ ህግ እየሰራ ሃይማኖት፣ ትምህርት የሚቀረው በልብ ሐዋርያት ነው እና ሐዋርያትን እያስተማራቸው እያጽናናቸው እያረጋጋቸው ከቆየ በኋላ በተነሳ በአርባኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ የሚያርግበት በአባቱ ክብር የሚቀመጥበት ጊዜ ስለደረሰ ወደ ቢታንያ ይዟቸው ወጣ ነው የሚለው። እግዚአብሔር ልጆች ወደ ቢታንያ ደብረ ዘይት ማለት ነው። ደብረ ዘይት የእግዚአብሔር ልጆች አምላካችን የሱስ ክርስቶስ 33 ዓመት ከሶስት ወር በቆየበት በዛ ጊዜ ደጋግሞ ጎብኝቶታል የዓለምን የመጨረሻው ዘመን ምልክትና ዳግመኛ የመምጣቱንም ዜና የነገራቸው በዚሁ በደብረ ዘይት ተራራ ነው ደብረ ዘይት ተራራ ብዙ ታሪክ ያለው ነው ደብረ ዘይት ተራራ ክርስቶስ ዳግመኛ የሚመጣበት ነው በደብረ ዘይት ተራራ ስር የእግዚአብሔር ወዳጆች የሆኑ አላዛር እነ ማርታ እነ ማርያ የሚኖርበት የነበረ ነው። ደብረዘይት ተራራ ክርስቶስ አምላካችን ሲያስተምር ብሎ የሚያድርበት ዋሻ የነበረበት ቦታ ነው። ደብረዘይት ተራራ ደጋግሞ በክርስቶስ የተጎበኘ እና የተባረከ ቦታ ነው። ስለዚህ በዚህ ወደ ደብረዘይት ወደ ቢታንያ ይዟቸው ሄደ፣ ይዟቸው ወጣ። አስቀድሞ ነግሯቸው ነበረ እኔ ልሄድ ስፍራ ላዘጋጅላችሁ ይገባል። ነገር ግን አጽናዊ መንፈስ ቅዱስን እልክላችኋለሁ እያለ እየነገራቸው ቆይቶ ነበረና አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዟቸው ወደ ረጅም ተራራ ማለትም ወደ ደብረ ዘይት ወደ ቤታንያ ይዟቸው ከወጣ በኋላ ደቀ መዛሙርቱ እያዩት እየተመለከቱት ከምድር ከፍ ከፍ አለ ይላል ከምድር ምን አለ ከፍ ከፍ አለ ከምድር ከፍ ከፍ ሲልም እጆቹን አንስቶ ባረካቸው ይላል። እግዚአብሔር ሁላችንም ይባርከን፣ እግዚአብሔር ሁላችንም ይቀድሰን፣ እግዚአብሔር ሁላችንም ይጠብቀን። እግዚአብሔር ሲባርክ ሐዘናችን በደስታ ይቀየራል፣ ማጣታችን በማግኘት ይለወጣል። እግዚአብሔር ሲባርከን ሕይወታችን ሁሉ በደስታ የተሞላ ይሆናል። ስለዚህ እግዚአብሔር ክርስቶስ አምላካችን ደቀ መዛሙርቱን እጆቹን አነሳና ባረካቸው ነው የሚለው። ባረካቸው። በነገራችን ላይ የቤተ ክርስቲያናችን ሊቃውንት መተርጉማን እንደሚሉት በዚህ ዕለት እስከ ፕትርክና ድረስ ከዲቁና እስከ ፕትርክና ድረስ የክህነት ማዕረግን ሰጥቷቸዋል ክርስቶስ ይላሉ። እንግዲህ በሌላ አነጋገር ሐዋርያት ክህነትን ያገኙት ወይም የተቀበሉት በዚህ ዕለት ነው ማለት ነው። ስለዚህ ካህናት አድርጎ ሽሟቸው ለዚህ ላልጫዋ ዓለም። ቁጣ ጣፋጭ እንዲሆኑ ጨው እንዲሆኑ አንትሙ ጽው ለዓለም እናንተ የዓለም ጨው ናችሁ ብሏችኋልና። ስለዚህ በኃጢአት አልጫ የሆነውን በበደል አልጫ የሆነውን በርኩሰት አልጫ የሆነውን በጥፋት አልጫ የሆነውን በጣዖት አምልኮ አልጫ የሆነውን በመተላለፍ አልጫ የሆነውን እግዚአብሔርን ባለማወቅ አልጫ የሆነውን ከእግዚአብሔር በመላቅ በመራቅ አልጫ የሆነውን ዓለም ያጠፍጡ ዘንድ ሐዋርያትን ጨው አድርጎ ካህናት አድርጎ ሾማቸው ማለት ነው። የብቻ አይደለም ክርስቶስ አንትሙ ብርሃኑ ውእቱ ለዓለም እናንተ የዓለም ብርሃን ናቸው እናንተ የዓለም ብርሃን ናችሁ ብሏቸዋል። በኃጢአት የጨለመውን በበደል የጨለመውን በዘረኝነት የጨለመውን በርመረክሷት የጨለመውን በአሕዛብነት ግብር የጨለመውን የሰውን ልጅ ወይም ይህን ዓለም በወንጌል ብርሃንነት እንዲያበሩ በእግዚአብሔር ቃልነት እንዲያበሩ ምን ሰጥቷቸዋል? ክህነትን ሰጥቷቸዋል ማለት ነው ወገኖች፣ ይህ የያዝነው ክህነት የጨለመውን ማብራት የሚችል የአልጫ የሆነውን ማጣፈጥ የሚችል የረከሰውን መቀደስ የሚችል ያዘነውን ማጽናት የሚችል የታሰረውን መፍታት የሚችል ክህነት ስልጣን ነው። ከእግዚአብሔር የተገኘ ከሰው ያልተሰጠ ባለቤቱ እግዚአብሔር የሆነ ሰጪው እግዚአብሔር የሆነ ምንጩ እግዚአብሔር የሆነ አስገኙ እግዚአብሔር የሆነ ማሰር መፍታት የሚችል በምድር የታሰረው በሰማይ የታሰረ እንዲሆን በምድር የተፈታው በሰማይ የተፈታ እንዲሆን ክርስቶስ ስልጣን የሰጠበት ይጥላግሏል። ማርቆስ ወንጌል ምዕራፍ 16ን ዮሐንስ ወንጌል ምዕራፍ 20ን ማየት ይችላላችሁ። ስለዚህ ኢየሱስ ክርስቶስ አምላካችን ክብር ይግባውና ወደ ሰማይ ከእነሱ ተለይቶ ከፍ ከፍ በሚልበት ሰዓት እጆቹን አንስቶ ባረካቸው ይላል። እግዚአብሔር ሁላችንም ይባርከን። ባረካቸው ያ ማለት የክህነትን ሰጣቸው ባርካቸው። በዚህን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ሰዓት ከምድር ከፍ ከፍ በሚልበት ሰዓት በርቀት ያደለ በርቀት ይላል በርቀት ያደለ በርቀት በመራቅ ማለት ነው። በመርቀቅ ሳይሆን በመራቅ ከፍ ከፍ እያለ ሄደ ከዓይናቸው እስኪሰወር ድረስ ብርህት ደመና መጥታ እስክትቀበለው ድረስ ክርስቶስ አምላካችንን ማለት ነው። ብሬት ደመና መታ እስክትቀበለው ድረስ ደቀ መዛሙርቱ ሐዋርያት ወደ ላይ ቀና ብለው አንጋጠው ያዩት ነበር። በአይናቸው የሸኙት ነበረ፣ በአይናቸው የሸኙት ነበረ። የሚገርም ነገር ነው። ካንተ አንለይም አላሉም። አሁን እንዴት ትተኸን ትሄዳለህ አላሉትም። አሁን አብረን መሄድ እንፈልጋለን አላሉትም። አሁን ለምን ነግሯቸዋል። ምን ብሎ ከእናንተ ተለይቼ ሊሄድ ይገባኛል ለእናንተም ስፍራ ላዘጋጅላችሁ ይገባል። ነገር ግን እኔ ከሄድኩ በኋላ አጽናይ መንፈስ ቅዱስ ይመጣል፣ ያጽናናችሁማል፣ የነገርኳችሁንም ነገር ሁሉ ያስታውሳችኋል፤ ብሏቸዋል። እኔ ካልሄድ ይህ የሚያጽናናው ይህ የሚያረጋጋው ይህ የሚያበረታው ይህ የሚያጠነክረው የእግዚአብሔር መንፈስ እግዚአብሔር መንፈስ ቅዱስ ወደ እናንተ ሊመጣ አይችልምና እኔ ሊሄድ ይገባኛል ብሎ አስቀድሞ ነግሯቸዋል። ጽኑ ተስፋ ውላ የአብን ተስፋ ጽኑ ብሏቸዋል። የአብ ተስፋ የተባለው መንፈስ ቅዱስ ነው፣ የሚያነጻ የሚያጽና የሚያጽነና፣ የሚያረጋጋ፣ የሚያበረታታ እግዚአብሔር መንፈስ ቅዱስ ማለት ነው። ስለዚህ እሱን እልክላቸዋለሁ ብሎ ተስፋ ሰጥቷቸው ስለነበረ ነግሯቸው ስለነበረ አስተምሯቸው ስለነበረ በዚህ የተነሳ አዋርያት የለም ካንታ አንለይ ማለት እንደ መጀመሪያውም አላዘኑም። ወደ ኢየሩሳሌም በብዙ ነው የሚለው እንዲያውም በታላቅ ደስታ ወደ ኢየሩሳሌም ተመለሱ ነው የሚለው በታላቅ ደስታ። ለምን ብሏቸው አላስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ከኢየሩሳሌም አትውጡ፣ ከሃይማኖት አትናወጡ፣ በኢየሩሳሌም ቆዩ እስከ ትለብሱ ኃይለ ማርያም ንበሮ አገረ ኢየሩሳሌም የሐዋርያት ስራ ምዕራፍ አንድን ተመልከቱት። ከላይ ከአርያም ኃይልን እስክትለብሱ ድረስ ኃይል የተባለው መንፈስ ቅዱስ ኃይል ሰጭ፣ ጉልበት ሰጭ፣ አጽናኝ፣ ጽን ርዕት የሚሆን መንፈስ ቅዱስን እስከምታገኙ ድረስ ከኢየሩሳሌም አትውጡ፣ ከሃይማኖት አትውጡ፣ ከኢየሩሳሌም አትውጡ፣ አትናውጥ ብሏቸው ነበር እና ስለዚህ እነሱ አባታቸው መመራቸው ሰብሳቢያቸው ጌታቸው አጽናኛቸው ኢየሱስ ክርስቶስ በሚያደረገበት ሰዓት እግዚአብሔር መንፈስ ቅዱስ እንደሚልክላቸው ስላመኑ ስለተማሩ ስላወቁ ስለተረዱ ወደ ሰውጡ ኢየሩሳሌም ባበይ ፍሥሓ ወደ ሰውጡ ኢየሩሳሌም በብዙ ፍሥሓ በብዙ ደስታ በታላቅ ደስታ በታላቅ ክብር ወደ ኢየሩሳሌም ተመለሱ። ለምን? አንደኛ ክርስቶስ ነግሯቸዋል፣ አጽናኙ እንደሚልክ። በሁለተኛ ደረጃ ደግሞ ኢየሱስ ክርስቶስ በሚያርግበት ሰዓት ነጫጭ የለበሱ ቅዱሳን መላእክት ምን ብለዋችኋል? እናንተ የገሊላ ሰዎች ሆይ ወደ ሰማይ ሲወጣ ሲያርግ ያያችሁት ኢየሱስ ክርስቶስ ዳግመኛ ይመጣል ብሏቸው ነበር። ዳግመኛ ምን ይላል? ይመጣል። ያረገው ጌታ እርሱ ተመልሶ ይመጣል ሊ ሰበስበን ይመጣል። ወይ መፅ ከይ በወነ ሳክም ተመልሸ እመጣለሁ ወስዳችሁም አለው በአባቴ ቤት ብዙ መኖሪያ አለ ብሎ የተናገረው ክርስቶስ አስታወሳችሁ? ዮሐንስ ወንጌል ምዕራፍ 14 ላይ ያለው ስለሰሜት በጸሎት አይማ ወደሰታችሁም ያለው አርገ ውስተ ሰማያት ወነበረ በየማነ አቡሁ ወደ ሰማይ አድረገ በአባቱም ቀኝ ተቀመጠ። ዳግመ ይመጽ በስብሐት ይኮንን ህያዋ ነው ሙታነን ዳግመኛም በክብር በምስጋና በመለከት ክብር፣ በቅዱሳን መላእክት ዝማሬ ምስጋና ይመጣል ብለው ተናግረዋል ብለው ተናግረዋል። ክርስቶስ አምላካችን ያረገው ጌታችን እንደገና ሊሰበስበን ቤዛ አምላካችን ይመጣል። ይህንን ቅዱሳን መላእክት ተናግረዋል። በልደቱ ያልተለዩ ቅዱሳን መላእክት፣ በስደቱ ያልተለዩ ቅዱሳን መላእክት፣ በስቅለቱ ያልተለዩ ቅዱሳን መላእክት፣ በትንሣኤው ያልተለዩ ቅዱሳን መላእክት በእርገቱ ያልተለዩ ቅዱሳን መላእክት በዳግም ትንሣኤውም ንጉሡን አምላካችን ኢየሱስ ክርስቶስን አጅበው ቀንደ መለከት እየነፉ ይመጣሉ። ክርስቶስ ደግሞ ዐርገ እግዚአብሔር በይባቤ ወእግዚእ በቃለ ቀርን ይላል ልበ አምላክ ቅዱስ ዳዊት ደግሞ ጌታችን አምላካችን ኢየሱስ ክርስቶስ በይባቤ በምስጋና በክብር በቅዳሴ በቅዱሳን መላእክት ምስጋና ወደ ሰማይ ዐረገ ይላል። ወደ ሰማይ ዐረገ ይላል ነቢየ እግዚአብሔር ዳዊት። ምርኮን ማርኮ ክርስቶስ ወደ ሰማይ ዐረገ። መቃብርን ባዶ አድርጎ፣ ሞትን ድል አድርጎ፣ ሲኦልን ባዶ አድርጎ፣ የሞት ኃይሉን አድክሞ፣ የጠላትን ኃይልን አድክሞ፣ ልጅነትን ሰጥቶ፣ ባርነትን አስቀርቶ ክርስቶስ አምላካችን ወደ ሰማይ ዐረገ ወደ ሰማይ አረገ እና ስለ እርገቱ ብዙ ማንሳት ይቻላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማድረጉ ሊቁ እንደሚለው አርገ እግዚአብሔር ከሚያለቡ እርገተ ጻድቃን ቅዱሳን ንጹሐን እንዲህ አርገ እግዚአብሔር ከሚያለቡ እርገተ ጻድቃን ንጹሐን የቅዱሳንን እርገታቸውን ማድረጋቸውን ያስገነዝብ ዘንድ እሱ ወደ ሰማይ አድረገ። እሱ ግን መውጣት መውረድ የለበትም፣ በዓለም ሙሉ ስለሆነ በላይ አልጎደለም በታችም አልተጨመረም። እና ክርስቶስ ስለዚህ አምላካችን ኢየሱስ ክርስቶስ ወደ ሰማይ ዐረገ። ደቀ መዛሙርቱ ደግሞ በደስታ ተመለሱ። ለምን? የቅዱሳን መላእክትንን ምስክርነት ደግሞ ሰሙ። እርሱ ሲያደርግ እንዳያችሁት እኮ ተመልሶ ይመጣል ብሎ በኢየሩሳሌም ኑሩ ያላቸው ክርስቶስን ከኢየሩሳሌም አትውጡ፣ ከሃይማኖት አትናወጡ ያላቸው ክርስቶስን ሰምተው ወደ ኢየሩሳሌም ተመለሱ። ደስ እያላቸው በምስጋና ነው የተመለሱት። እነሱም በኢየሩሳሌም ኑሩ። አዎ ወገኖቼ፣ ኢየሩሳሌም ቤተክርስቲያን ናት። ክርስቶስን የምንጠብቅባት፣ ክርስቶስ የመሰረታት፣ ክርስቶስ ዳግመኛ ሲመጣ የምንገኝበት ቦታ ኢየሩሳሌም ቤተ ክርስቲያናችን ናት። ቅድስት ቤተ ክርስቲያን ክርስቶስ የተገለጠባት፣ ክርስቶስ የሚነገርባት፣ ክርስቶስ የሚበላባት፣ ክርስቶስ የሚጠጣባት፣ ክርስቶስ የሚሰበክባት፣ ክርስቶስ የሚከብርባት፣ የሚመሰገንባት ኢየሩሳሌም ቤተ ክርስቲያናችን፣ የክርስቲያኖች ቤት፣ የክርስቲያኖች መሰብሰቢያ፣ የክርስቲያኖች ሕብረት በዛ መኖር። እነሱም በአንድ ልብ ነበሩ መንፈስ ቅዱስ እስኪመጣላቸው ድረስ እየጠበቁ በአንድ ልብ ነበሩ። እና ወገኖች፣ እኛስ ኑሯችን ምን ይመስላል? በአንድ ልብ ነው የምንኖረው በአንድ ሀሳብ ነው የምንኖረው። ሀሳባችን አይለያይም፣ ፍላጎታችን አይለያይም። በአንድ ሃይማኖት እየኖርን እግዚአብሔር ጠብቁ ያለን ትተን ኑሩ ያለን ትተን በራሳችን ፈቃድ በራሳችን ሀሳብ የምንመላለስ ሰዎች ብዙ ነን። ታዲያ በዚህ የተነሳ ምልልሳችን ግን በሀዘን እንጂ በደስታ ሊሆን አንችላለን ቃሉ ግን የሚለው ወደ ሰውጡ ኢየሩሳሌም በአብይ ፍሳ በታላቅ ደስታ ተመለሱ ነው የሚለው አዎ ወገኖች ኢየሩሳሌም የእኛ ቢታኒያችን የእኛ ደብረ ዘይታችን የኛ ኢየሩሳሌማችን ቤተደርስ ስንመለስ በደስታ እንመለሳለን ተስፋ የቆረጠ ተስፋ አግኝቶ ይመለሳል ምክንያቱም ተስፋ ያለው በእግዚአብሔር ቤት ነው ደስታ ያለው በእግዚአብሔር ቤት ነው። ሰላም ያለው በእግዚአብሔር ቤት ነው። በረከት ያለው በእግዚአብሔር ቤት ነው። በእግዚአብሔር ቤት ነው እና አንተም ወሰን ነበሩ ሀገር ኢየሩሳሌም እስከ ተለብሱ አረ ከላይ ከአርያም ክብርን ኃይልን እስክትለብሱ ድረስ በኢየሩሳሌም ኑሮ ብሏቸው ነበርና ክርስቶስ አምላካችን ወደ ሰማይ በሚያርግበት ሰዓት ደቀ መዛሙርቱ ወደ ኢየሩሳሌም በደስታ ተመለሱ። በማረቆስ እናት ቤትም በአንድ ልብ ሆነው እግዚአብሔር እያመሰገኑ ይኖሩ ነበረ የሚለው ወገኖች፣ እኛም በጥምቀቱ ከእሱ ልጅነትን ያገኘን፣ በሞቱ እሱን የመሰልን፣ በእርገቱ ደግሞ እኛም ከኃጢአትም ከበደልም ሁሉ ተነስተን እናርጋለን ማለት ሁላችንም ከሞት በኋላ ባለው ህይወት የዘላለም ሞትን አግኝተን የመንግስቱ ወራሾች የስሙ ቀዳሽ ሆነን እንኖራለን ማለት ነው፣ እንኖራለን ማለት ነው። ስለዚህ በዚህ የተነሳ በ2017 ዓ ም በዓለ ዕርገትን ግንቦት 21 ቀን ቅዱስ ቤተክርስቲያናችን አስባው አክብራው ትውላለች። በየአመቱ ያደርጋል ማለት ሳይሆን እርሱ ከሰማይ የወረደው ጌታ እንደገና ደግሞ ወደ ሰማይ ወጥቶ በክብር ተቀምጦ እንዳየ ነው። በአባቱና እንዳለ ነገር ግን ተመልሶ ደግሞ መቶኛን እንደሚሰበስበን በታላቅ አስተምረው ምስጢር በትርጉም ድንቅ በሆነ የቋንቋ አገላለጽ በቅድስት ቤተክርስቲያናችን በዓለ ዕርገቱን በጥሩ ሁኔታ ታስተምረናለች ማለት ነው። አምላካችን ኢየሱስ ክርስቶስ በምሕረቱ በቸርነቱ እንዲጎበኝን በኃጢአት የወደቁትን በበደል በርኩሰት የወደቁትን ሁሉ ከወደቁበት እንዲያነሳቸው ወደ ቤቱም ከፍ ከፍ እንዲያደርጋቸው እንዲያሳርጋቸው የእሱ ቅዱስ ፈቃድ ይሆንልን። እርገተ ክርስቶስ አርገ ውስ ሰማይ ወነበረ በየማነ እግዚአብሔር አቡ ወደ ሰማይ አድረገ በእግዚአብሔር ቀኝ ተቀመጠ ወሰባት ለእግዚአብሔር ወለወላድ ድንግል ወለመስቀሉ ክቡር አሜን።